በስምአ ኦልድ ወመንፈስ ቅዱስ አህዶ አምላክ አሜን። ክቡር አባታችን መላቀመዊ መምህር ቀሲስ ደረጀ፣ ክቡራን አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ ወንዶችም ሴቶችም ሁላችሁም ባሰባሰበን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችው? የዱባይ ሰው ኩራተኛ ነው እንዴ እንደምን አደራችሁ እንደምን አደራችሁ አሜን እግዚአብሔር ይመስገን ብለን እንድናመሰግነው ይፈቀደልን የአባቶቻችን አምላክ ስሙ የተመሰገነ ይሁን የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ ጸሎት የመላእክቱ ተራዳይነት የአባቶቻችን ጸጋ በረከት አይለየን እንግዲህ እዚህ አገር ሰዓት ውድ ስለሆነ ሰዓታችንን ባጭር ለመጠቀም እንሞክራለን። እግዚአብሔር ከሁላችን ጋር ይሆን። ባለችን ጥቂት ደቂቃ የምንማማርበት የእግዚአብሔር ቃል በቅዱስ ዮሐንስ ወንጌል ምዕራፍ 21 ቁጥር 7 ላይ የተጻፈውን ኃይለ ቃል መነሻ በማድረግ ይሆናል። ጌታ እኮ ነው። በል ውስጤ። ድምጻችሁ አይሰማም። ጌታ እኮ ነው። ይህንን ኃይለ ቃል ቅዱስ ዮሐንስ ወንጌላዊው ተናግሮታል። ቃሉ ለጊዜው የተነገረው ለሐዋርያው ለቅዱስ ጴጥሮስ ነው። ታሪኩን አጠር አድርገን ስንመለከት በባህለ ሃምሳ ጌታችን ሞትን ድል አድርጎ ከተነሳበት ቀን ጀምሮ እስካረገበት እንዲሁም ደግሞ መንፈስ ቅዱስን እስከላከበት ቀን ድረስ ከሚነገሩ የወንጌል ክፍሎች አንዱ የዮሐንስ ወንጌል ሀያ አንደኛው ምዕራፍ ነው። ሀያ አንደኛው ምዕራፍ ምንድን ነው ለዚህ ትውልድ ያለው መልእክት ያሉ እንደሆን ከተጠሩ በኋላ ወደ ኋላ መመለስ እንደማይገባ ነው። ገበሬ እርፍ ከጨበጠ በኋላ የሚያርሰው ወደፊት ነው። ወደ ኋላ ይታረሳል፣ ቢታረስ ድካም ነው። የክርስትናን እርፍ ከጨበጥን በኋላ ወደፊት እንድንገሰግስ ሁልጊዜ ቆመን እስማ ያላንተ ምንል ሳይሆን ወደ ሥጋው ደሙ እንድንቀርብ ሁልጊዜ አስቀዳሾች ብቻ ሳይሆን ቆራቢዎች እንድንሆን፣ ስለ ንስሐ የምንሰበክ ብቻ ሳይሆን ንስሐ የምንገባ እንድንሆን ነው የሚያስፈልገው። በዚህ በዮሐንስ 21 ቁጥር 1 ላይ ቅዱስ ጴጥሮስ አሳ ላጠምድ እሄዳለው አለ ይላል። ምን ላጠምድ? አሳ ላጠምድ። የቅዱስ ጴጥሮስ የቀደመ ግብሩ ምንድነው ቢሉ አሳ ማጥመድ ነው። ይሄን አሳ ማጥመድ ለሶስት ዓመት ያክል ትቶታል። ሰውን ታጠምድልኛለ ተብሎ በጌታ ተጠርቷል። ባህር ከተባለ ከዚህ ዓለም መረብ በተባለ ወንጌል አሳ የተባሉ ምእመናንን ታጠምድልኛለ። አንተ የምታጠምዳቸው አሳዎች የምትበሏቸው ሳይሆኑ የሞተላቸውን የሚበሉ ናቸው ብሎ ለትልቅ ዓላማ ቅዱስ ጴጥሮስን ጠርቶት ነበር። ጴጥሮስ ከሶስት ዓመት በኋላ ወደ ኋላ መመለስ ፈለገ። አንዳንድ ጊዜ እንደዚህ ይሆናል። በጣም ብዙ ጊዜ በማስቀደስ የሚታወቁ አስር ዓመት ሊሆን ይችላል፣ አምስት ዓመት ሊሆን ይችላል። ከዛ በኋላ እርግፍ አርግተው ሰዎች አሉ። እግዚአብሔር ከዚህ ይሰውረን። ከቤቱ ከመሰብሰብ ወደ መበተን እንዳንሄድ ማን ይጠብቀን? እግዚአብሔር ይጠብቀን። ቅዱስ ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። መሪ ነው፣ ታውቃላችሁ። የመንጋው ጠባቂ ነው። አንተ ከሄድክማ እኛም ካንተ ጋር እንሄዳለን ብለው ሌሎች ሰባት ደቀ መዛሙርት አብረው ተነሱ ይላል። ብዙ ጊዜ ወደታች ያሉ የሚስቱት እላይኛው ሲበላሽ ነው። በአገራችንም አንድ አባባል አለ። የአሳ ምናምኑ ከወደ ምናምኑ ይባላል። ቃሉ ጸያፍ ስለሆነ ያልተጠቀምኩት ግን ታውቁታላችሁ። ራስ ከተበላሸ አስቸጋሪ ነው። ቅዱስ ጴጥሮስ እሄዳለሁ ሲል እኛም ካንተ ጋር እንሄዳለን ብለው ተነስተው ሄዱ። ለምንድነው ቅዱስ ጴጥሮስ ዓሣ ወደ ማጥመድ ወደ ኋላ ለመመለስ የፈለገው ያሉ እንደሆን ክርስቶስ ሞትን ድል አድርጎ ከተነሳ በኋላ አብሯቸው አይውልም አያድርም። ይገለጥላቸዋል፣ ይሰወራቸዋል፣ ይገለጥላቸዋል፣ ይሰወርላቸዋል። አሁን ቅዱስ ጴጥሮስ ይሄ ነገር እንዴት ነው አለ። ክርስቶስ ጋር በነበርን ጊዜ ጥቂቱን አበርክቶ የሚመግበን እሱ ነው። አሁን ማሊያ በላን ነው ማሊያ ጠጣን ነው። እንግዲያ ወደ ሥራ አንዳንድ ጊዜ ወዳልተጠራንበት ነገር አንሄድ። ስራ ጥሩ ነው፣ መስራት ያስከብራል። የማይሰራ አይብላ ይላል መጽሐፍ። አንዳንድ ጊዜ ስንፍናን እንደ ክርስትና የሚያዩ ሰዎች አሉ። እድፋምነትን እንደ ክርስትና የሚያዩ ሰዎች አሉ። ድህነትን እንደ ክርስትና የሚያዩ ሰዎች አሉ። ይሄ ስህተት ነው። አንዳንድ ጊዜ ግን ለመንፈሳዊ ነገር ብቻ ደግሞ ከተጠራን ምን ማድረግ ይቻላል? እሱን ብቻ አጠንክሮ መያዝ ነው። ሁለት መያዝ አይቻልም። በቃ ቅዱስ ጴጥሮስ ከዚህ በኋላ አሳ ምን አትልም፣ አታጠምድም። በቃ ከዚህ በኋላ የምታጠምደው ምእመናን ነው ብሎታል። ቅዱስ ጴጥሮስ ወደ ኋላ አለ። ከደቀ መዛሙርቱ ጋር፣ ከሰባቱ ጋር ወደ ባህር ወረዱ ይላል ዓሣ ሊያጠምዱ ቢሞክሩ ቢሞክሩ ቢሞክሩ አልሆነም። ልብ በሉ ምዕመናን፣ ጴጥሮስ የብዙ ዓመት የሥራ ልምድ አለው። የቅዱስ ጴጥሮስ የሥራ ልምድ ብቻ አይደለም፣ ቅዱስ ዮሐንስ አለ፣ ቅዱስ ያይቆብ አለ፣ ቅዱስ እንድርያስ አለ። እነዚህ አራቱ ዓሣ ከማጥመድ ሙያ የተጠሩ ሰዎች ናቸው። መረብና ዓሣ ማገናኘት ለነሱ እጅግ በጣም ቀላል ነው። የዛን ቀን ግን አልሆነም። አንዳንድ ጊዜ ዶክተር ስለሆንን የምንወጋ፣ ኢንጂነር ስለሆንን የምንገነባ፣ ገበሬ ስለሆንን የምናርስ አይምሰላችሁ። እርፍን ከመሬቱ መርፌውን ከሰው ሰውነት ደግሞ የምንገባውን ነገር ከህንፃው ሊያገናኝ የሚችል ማን ሲኖርበት ነው? እግዚአብሔር ሲኖርበት ነው። አንዳንድ የሚመካ ሰው አለ። እድሜ ለሙያዬ፣ እድሜ ለጉልበቴ፣ እንዳሻኝ እኖራለሁ የሚል ሰው አለ። በፍጹም እንዳትሳሳቱ። እግዚአብሔርን ከያዝን ሮጠን እንቀድማለን። ታግለን እንጥላለን። ተናግረን እንደመጣለን። እግዚአብሔር የሌለበት ህይወት አልጫ ነው። እግዚአብሔር የሌለበት ህይወት ጨለማ ነው። ቅዱስ ጴጥሮስ አሁን ቢከዳ ቢከዳ ምን አይከዳኝም ሙያ፣ ስንት ዓመት ሙሉ ባህር ላይ የኖርኩት ሙያ ወደ ኋላማ ሊለኝ አይችልም ብሎ ከወንድሞቹ ጋር መረቡን በባህር ላይ ቢጥል ቢጥል ሌሊቱን ሙሉ ደከሙ። ያለ እኔ ምንም ልታደርጉ አትችሉም ተብሎ ተጽፏል። መረባችሁን ዝም ብላችሁ ብቻችሁን ስትወረውሩ የደከማችሁ ሰዎች መረባችሁን ከእግዚአብሔር ጋር መጣል ጀምሩ። የምትፈልጉት አሳ መጠመድ የሚችለው መረቡ በእግዚአብሔር ፈቃድ ሲጣል ብቻ ነው። በነጋው ጌታ መጣ ይላል። የሚበላ አንዳች ነገር አላችሁን? አላቸው። ሌሊቱን ሙሉ ደከምን አንዳች ነገር አላገኘንም አሉት። እስቲ መረባችሁን በስተቀኝ በኩል ጣሉት አላቸው። እንደ ቃልህ እንጥለዋለን አሉ። ጌታ መሆኑን ግን አላወቁም። እንደ ቃልህ እንጥለዋለን ብለው ሲጥሉ መረባቸው በምን ሞላ ይላል በአሳ። ይህንን ጉዳይ በጣም በአጽኖት ሲከታተል የነበረ ቅዱስ ዮሐንስ ጴጥሮስ ጌታ እኮ ነው አለው። ማነው አለው? ጌታ ነው። ከዛሬ ሶስት ዓመት በፊት እኔና አንተ ለመጥራት ባህር ጋር የመጣ ታንኳህን ፍቀድልኝ ብሎ የጠየቀህ በታንኳ ቁጭ ብሎ ያስተማረው ሲጨርስ ጴጥሮስ ትኩር ብሎ ሲያየው ጌታ ጌታ ወይ እንዲህ አትየኝ፣ እኔ ኃጢአተኛ ነኝ፣ ከእኔ ሂድ ያልከው፣ ና ጴጥሮስ ከዚህ በኋላ ሰዎችን ታጠምድልኛለ ያለ እሱ አጠገብህ ቆመው፣ ማነው አለው ጌታ እኮ ነው አለው ቅዱስ ጴጥሮስ ይህንን ድምፅ ሲሰማ ወዲያው ልብሱን ለበሰ ራሱን ወደ ባህር ጣለ ይላል ምን ትዝ ቢለው ነው ቅዱስ ጴጥሮስ ብዙ ነገር ብዙ ነገር የመጀመሪያው ጉዳይ የመንግሥተ ሰማያት መክፈቻ ቁልፍን ይዞ ምእመናንን አስገባ አስወጣ የሚል ስልጣን ተሸክሞ አሁን ያለ ቦታው መገኘት የሌለበት ስፍራ ማይመጥነው ቦታ ተገኝቷል። ጌታ እኮ ነው ሲለው ጌታዬ በጎችን እንዳሰማራ ግልገሎችን እንድጠብቅ የመንግሥተ ሰማያት መክፈቻ ቁልፍ በእጄ ይዤ እዚህ ቦታ መገኘት የለብኝም ብሎ ልብሱን ለበሰ ይላል። ልብሳችንን ያልበሰን እኔና እናንተ ሀብተ ወልድ ስመ ክርስትና ያለንን ከአብራ ከመንፈስ ቅዱስ ከማይጸነ ዮርዳኖስ የተወለድንን የሚለይ አርማ ያለን ሰዎች ነን። ሰዎች ሁሉ የሚያነቡን የክርስቶስ መልእክቶች ነን። ይሄ ነጠላ የሚነበብ ነው። እህቴ የለበሽው ዩኒፎርም የሚነበብ ነው። ይሄ ቀሚስ የሚነበብ ነው። ይሄ መስቀል ሰዎች የሚያነቡት ነው። ምን ብለው ያነቡታል? ክርስቲያን ናቸው ይላሉ። ከክርስቲያንም ኦርቶዶክስ ናቸው ይላሉ። ስለዚህ የሚመጥነን ቦታ እንገኝ። የኔና የእናንተ ቦታ ትህትና ሰፈር ነው። ትዕቢት መንደር ምንም አናደርግም። ይህኔና የእናንተ ስፍራ ፍቅር መንደር ነው። ጥላቻ ሰፈር ምንም አናደርግም። የኔና የእናንተ መንደር አንድነት ስፍራ ነው። ልዩነት ያለበት ስፍራ ቦታችን አይደለም። የሚጠራን ጌታ ነው። ጌታ እኮ ነው ሲለው ልብሱን ለበሰ ጴጥሮስ። ይሄ ብቻ አይደለም ትዝ ያለው። አንድ ወቅት ጌታ ስለ ቅዱስ ስጋውና ስለ ክቡር ደሙ አስተማረ። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው እያለ ሲያስተምር፣ እንዴ አሉ ሰዎቹ ምንድን ነው የሚለው የሰውን ስጋ እንዴት እንበላለን? እንብላ እንኳን ንብል ስንት ስንት ጉርሻ ይሆነናል አሉ ይላል የዮሐንስ ወንጌል ምዕራፍ ስድስት ቁጥር ስልሳ ጀምራችሁ ስትመለከቱ ሚጨንቅ ትምህርት ነው አሉና ወደ ኋላ ወደ ኋላ አፈገፈጉ ይላል። እኔና እናንተ የሚመቸን ስብከት ምን አይነት ይሆን? ቡሩካን ቅዱሳን ስንባል ደስ ይለናል። ቆፍጠን ተብሎ ንስሐ ግቡ የሚል ከሆነ አይጭ አይመቸኝም ያስተማሪ ማለት እንጀምራለን። ደስ የሚለን እኛ በቃ ለፌዝ፣ ቀልድ፣ ቧልት እንዲህ የመሳሰለውን ነው። ንጹሕን ወንጌል የሚመኝ ጥቂት ሰው ነው። እያንዳንዳቸው ወደ መንገዳቸው ሄዱ። ጌታ ማን ነው? ጌታም ዞር አለና ወደ ደቀ መዛሙርቱ ልትሄዱ ትወዳላችሁ አላቸው። ጌታ የህይወት ቃል ከአንተ ዘንድ አለ አለ ቅዱስ ጴጥሮስ። ከአንተ ወደ ማን እንሄዳለን? አይ ጴጥሮስ ከአንተ ወደ ማን እንሄዳለን ብሎ አሁን ጥብርያዶስ ባህር ያለው የአሁን ዘመን ክርስትና ማለት ነው ቤተ መቅደስ ስንገኝ በቤተ መቅደሴ ያሳደከኝ ነው ዝማሪያችን። ከዚች ቅጥር ስንወጣ ሌላ ነን። እዚህ በቅዳሴው በማህሌቱ በኪዳኑ በሳይታቱ የምንገባው ቃል ኪዳን ብዙ ነው። ከዚች ስንወጣ ወፍ ለቅሞ ይወስደዋል። ቅዱስ ጴጥሮስ ከአንተ ወደ ማንን ይላለን ይላል። አሁን ደግሞ ጥብሪያዶስ ባህር ነው ያለው። ጌታ እኮ ነው ሲለው ቅዱስ ጴጥሮስ ዮሐንስ ልብሱን ለበሰ። ጴጥሮስ በዚህ መሆን ነው። ካንተ ማየት ይዳሉ ያልኩ ጌታዬ፣ ወደዚህ ስለመጣው ይቅርበለኝ ብሎ ልብሱን ለበሰ። ይሄን ብቻ አይደለም ሰዎች የሰውን ልጅ ማን እንደሆን ይሉታል ሲባል አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ የመሰከረው ጴጥሮስ፣ አንተ አለት ነህ የተባለው ጴጥሮስ ዛሬ ጥብሪያዶስ ነው ያለው ጌታ እኮ ነው ሲለው ይቅርበለኝ በለኝ። በፊልጵስስ ቂሳሪያ መስክሬልህ፣ አሁን እዚህ ልገኝ አይገባኝም አለ። ይሄን ብቻ አይደለም ደብረ ላይስ በዚህ መሆን ለእኛ ምንድን ነው አለ። መልካም ነው ይሄ አላላለነች ሞቅ ሲለን ምንገባት እኮ እንደ ጴጥሮስ። በነገራችን ላይ ችኩል ሐዋርያ የሚባል የነበረ ነው። በረከቱ ይደርብን። አሁን በዚህ አይነሳም ቅዱስ ጴጥሮስ። አሁን በቅድስናው ነው የሚነሳው፣ በረከቱን የምንለምነው። የቤተ ክርስቲያናችን የመጀመሪያው ፓትርያርክ ነው ቅዱስ ጴጥሮስ። አሁን የቀደመ ሕይወቱን ነው የምናወራው። ደብረ ታቦር ላይ በዚህ እንኖራለን አለ። ለራሱ ጎጆም አልተመኘም እኮ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንሰራለን አለ። ያው አንዳችሁ ያስጠጉኛል ብሎ ነው። አያችሁ በዚህ መሆን ለእኛ መልካም ነው ያለ ደብረ ታቦርን የተመኘው ቅዱስ ጴጥሮስ አሁን የተገኘ ጥብሪያዶስ ባህር። ጌታ እኮ ነው ሲለው ዮሐንስ ጴጥሮስ ልብሱን ለበሰ። ወደ ማደሪያው ገብቼ እያለን ዘምረ ልስግር ለእግዚአብሔር ቤቱን ስለምንወደው ደስ ስለሚለን ይቺ፣ ስሜት ግን ከመቅደስ አለማለፏ ነው የሚገርመው። ከዚች ስንወጣ ሌላ ሰዎች ነን። ግድላችሁም የእኛ መኖሪያ ቤተ መቅደስ ነው። ጌታ እኮ ነው ሲለው፣ ወዲያው ልብሱን ለበሰ። ኧረ ብቻ ብዙ ነገር ቅዱስ ጴጥሮስ አስታወሰ። ዶሮ ሳይጮ ሶስት ጊዜ ትክደኛለ ብሎ ክድኸው በዶሮ ሰብኮ ይቅርታ ያደረገልህ ጌታ ነው። አሁን ግን አንተ ያለኸው የት ነው? ጥብርያዶስ ባህር ነው። ተመለስ ሲለው ነው ወዲያው ልብሱን ለበሰ፣ ራሱን ወደ ባህር ጣለ። ወደ ንስሐ ራሳችን ድንጥል አምላካችን እግዚአብሔር ይርዳን። ከጥብሪያዶስ መልስ ቅዱስ ጴጥሮስ ትወደኛለህ ተባለ። እንትለኛለህ እዛ አይደለም መወደዳችን የሚጠየቀው፣ እዚህ ነው። ጌታን ትወዱታላችሁ? ማርያምን ጌታን እንወደዋለን። እንግዲያው ያው ከጥብሪያዶስ እንመለሱ፣ እግዚአብሔር ከማይከብርበት ስፍራ እንመለስ። ከዛስ ምን አገኝ ነው አልጥያቄው፣ ምን ቀበል ነው አልጥያቄው ሹመት፣ ሽልማት መቼስ የሰው ፍላጎትና ደስታ ነው። ትሾማለ ከተባለ ምንም ላይ ሾም ሹመትን የሚጠላ ሰው የለም። ከዛ በኋላ ነው ጌታ የዮና ልጅ ስሞን ተወደኛለህ አለው። እንደወደ አንተ ታውቃለ። በጎቼን፣ ግልገሎቼን፣ ጠቦቶቼን ጠብቅ አሰማራ የሚል ሥልጣን ድጋሚ ተሰጠው። እኛም ወደማይመጥንን ስፍራ ይሄደናል። በእውነት ስማችን ክርስቲያን ብዙዎቻችን በዘር አረንቋፍ ውስጥ የተጣልን ሰውን በማንነቱ የምናንቋሽሽ፣ በማንነቱ ምንገፋ ኮከብ የሆኖ እከሌን አልወደውም የምንል፣ ምን አይነት ኮከብ እንደሆነ አላውቅም። ብቻ ከመንፈሳዊነት የራቀ ማንነት ያለን የአብዛኞቻችን ህይወት ይሄ ነው። ግድ የላቸውም። ክርስቲያን እንዲህ ሲኖር አያምርበት። ክርስቲያን ሲኖር የሚያምርበት በተጠራበት ስፍራ በመንፈሳዊነት በመቅደሱ ነው። አቤቱ ላንተ በጽዮን ምስጋና ይገባል። ስጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። አቤቱ የአመፃ ነገር በረታብን። በአደባባዮች ለማደር የተቀበልከው ህዝብ ምስጉን ነው። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው በጽድቅም ድንቅ ነው ተብሎ ተጽፏል። ይህንና የእናንተ ቅድስና ያለው በዚህ ቤት ነው። ዕለት ዕለት በዚህ ቤት ተመላልሰን በምድራዊቷ መቅደስ እንደገባን በሰማይት ኢየሩሳሌም ይሰብስበን ይቆየን።